መሲ ተብዬዋ ማለት ነው። ግን ማለት ነው አብርሽ ብለሽ ስሙን ጠርተሽ ለማውራት በዚህ ልክ መጠየፍሽ በጣም ገርሞኛል። እውነት ቤተሰቦች አብርሽ ብላ ስሙን ጠርታ ለማውራት በጣም የተጠየፈችው ለምን እንደሆን አላውቅም። በዛ ላይ ደግሞ የምታሳየውን ንቀት በጣም ይገርማል። በዚህ ልክ ሰውን መናቅ ጥሩ አይደለም፣ ምክንያቱም ደግሞ አብርሽ ከአንቺ ምንም አንስም። በእርግጥ አብርሽ ለምን በጎ አድራጎት ላይ አልተሳተፈም? ለምን የመዳም ቅመሞች በወደቁ ሰዓት በቲክቶክም ይሁን በዩቱቡ አንድ ቀን ምንም አይነት ድምፅ አሰምተው አያቁም፣ ያለችው እውነት ነው፣ ትክክል ነው፣ መታረም ያለበት ነው። እንደ ወንድምሽ መምከር ካለብሽ ስሙን የጠራሽ በስነስርዓት ነበረ መሆን ያለበት እና መሲል ያየው ስህተት በጣም ይገርም ነበረ። ይሄ ልክ አይደለም። እንደ ሰውን በሰውነቱ ነው ማክበር ያለብሽ። በዛ ላይ ደግሞ እውነት ይህን ምላችሁ ላይቡን ገብታችሁ ብታዩ ቤተሰቦች አብሪሽ ሲናገር ትስቃለች። በቃ ከካሜራ እንደውም ናቲ ላይ ውጪ እያላት ነው የምትወጣው እየሳቀች ማለት ምን የሚያስቅ ነገር አለበት? አብሪሽ ፊት ላይ ምን የሚያስቅ ነገር ተጽፎበታል? እና መሲ ተብያ በዚህ ልክ ሰውን መናቅ ልክ አደለም። ሰውን ስታከብሪ በሰውነት ነው። አብሪሽ ጋር ደግሞ ያለ ስህተት ካለ በስነ ስርዓት ማስረዳት ወጣት ናቸው፣ ይሳሳታሉ። በጾም ለምን ሰርግ አደረጉ ለሚለውን ጥያቄ ያንንም መልሱላችሁ ያንን ያንንም ደግሞ መጠየቅ ያለብሽ በስነ ስርዓት ነው እንጂ ሰውን እየናቅሽ ሰውን ይበት ሰው ደግሞ እየተናገረ መሳቅ ምናምን አብርሽ በሚናገር ሰዓት ቤተሰቦች ላይቭ ላይ ገብታችሁ ብታዩት እኔ በጣም የተናደርኩት፣ የምትናገረው ንግግር አንድ አንድ ቦታ ልክ ናት። በእርግጥ እኔ እውነት ለመናገር አብርሽ ለመዳም ቅመሞች በዩቱቡ በቲክቶክ ላይ ምን ድምጽ ሲሆን አላየው። በሌላ ቦታ ሊሆን ይችላል አላቅም፣ ግን እኔ አይቼ አላቅም። በሩታ ላይም እንደዛ ልክ ነው። በተጎዱ ሰዓትም የመዳም ቅመሞችን የሚወዱትን ያህል በተጎዱ ሰዓትም ድምፅ ሊሆኑ ይገባል። ለተጎዱትም መድረስ አለባቸው አይደል? ለተጎዱትም መርዳት አለባቸው አይደል? ያንም ማድረግ አለባቸው በጎ አድራጎትም ላይ መሳተፍ አለባቸው። በትክክል ምክንያቱም እነሱ የህዝብ ናቸው አይደል? ህዝብ ደግሞ የነሱ ናቸው። የመዳም ቅመሞች ናቸው ለዚህ ደረጃ ያደረሳችሁ አይደለም እንዴ እናንተ ናቸው። እናንተ በወደቃችሁ ሰዓት ለእናንተ ይርዱ አይደለም ድምጽ መሆን አለባቸው። እናንተ ዱባይን በሚሄዱ ሰዓት በእርግጥ አብርሽ እና ሩታ ዱባይ ሲመጡ የመጀመሪያቸው መስለኛል። እና ያው ብላለች በየሆስፒታሉ ያሉ ለመዳም ቅመሞች ለእኛ ያዘጋጃችሁትን ነጻ ትራንስፖርት ለአብርሽ ና ለሩታ አርጉና እስቲ በየሆስፒታል ያሉ የመዳም ቅመሞችን ይጠይቁ ብላለች። ይሄንን የሚያደርጉት ጥሩ እኮ ነው ጥሩ ነው፣ ግን በዚህ አጋጣሚ የአብርሽንና የሩታ ፈተና ይገርማሉ። እውነቴን ነው የምላችሁ። ወጣት ናቸው ተሳሳቱ። አለማስተዋል አለ፣ አለማወቅ አለ። ያንን ደግሞ እንደ ህትም እንደ ወንድምም በስነስርዓት ማስረዳትና እንደዚህ አይነት ነገር ላይ እንዲሳተፉ ማድረግ ነው እንጂ ሰውን እየዘለፉ የአብርሽን ስም ለመጥራት በዚህ ላል እየተቀፈፈች የሆነ ነገር አረ ከእሷ አይጠበቅም እውነት ከሷ ምንም አይጠበቅም። አብርሽ ከሷ በምንም ነገር አንስምና ያው የመዳም ቅመሞች አሁንም በጎች ናቸው። ስጦታ ሰጥቷለን የግል ስጦ ተሰጥቷቸዋል እንዴ ሰርጋቸው ላይ አላየሁም ግን ብር ተሰጥቷል ብለው አብርሽ መልስ መልሷል። ምንም አይነት ገንዘብ ከአንዴም ያኔም ዩቱብ ላይ ተናግሯል። አሁንም እኔ ከመዳም ቅመሞች እና አብርሽን እኮ የመዳም ቅመሞች በፍቅር ስለሚወዷቸው ነው። ያ ነው ስለዛ፣ እኔ እኮ የአብርሽና የሩታ ፈተና ይገርመኛል መሲ ደግሞ እውነት ዞር ብለሽ ላይቡን ብታዩ አኮሆንሽ በጣም ይደብራል እውነት በጣም ይደብራል በዚህ ልክ ወንድምሽ ቢሆን በዚህ ልክ ነው አብርሽ የምታናግሪው በጣም ነው የሚደብረው ሰው ስህተት ካለበት ጥፋት ካለበት ያንን ጥፋቱን ያርማል እኮ አብርሽ ደግሞ የተማረ የተከበረ ቤተሰብ ያለው ልጅ ነው በደንብ መስተካከል ያለበት መስተካከልም እናስተካክለዋለን ካላችሁም መስተካከል የሚችል ልጅ ነው ለመስተካከልም ዝግጁ የሆነ ልጅ ነው እና በዚህ ልክ አብርሽን በመናገርሽ እውነት በጣም የደበርሽኝ መሲ ማለት ነው። እኔ በጣም ነበር ቲክቶ ኳን የምከታተላት ግን በጣም እንደዚያ ላይ የደብራኝ ምን ያስቃል? አብርሽ ሲያወራ መሳቅ ቁም ነገር ካሽ አብርሽን ማስረዳት ባለብሽ መንገድ ማስረዳት ነው። እኔ ራሴን አስተያየት ልሰጥ ነው የመጣሁት። በጣም ይደብራት ከመሲ የሚታየው ነገር፣ ምን የሚያስቅ ነገር አለ ወንድ ልጅ እና ብቻ የአብርሽና የሩታ ፈተና ቤተሰቦች ይገርመኛል፣ ግን ውለዱ ክበዱ። አብርሽዬ ሩታዬ መጨረሻችሁ ይመር ፈተናዎች አለ ነው። እናንተም ደግሞ በበጎ አድራጎት ነው የተሳተፉ የመዳም ቅመሞችም ሲወርቁ አለንላችሁ በሉ፣ በድምፅም በሁሉ ነገር በዩቱባችሁ ማስተላልፍ እውነት የናንተ ትልቅ ሚዲያ ነው። ብዙ ሰው ማየት ይችላል። የመዳም ቅመሞች ሲጎዱ ድምፅ ሲያስፈልጋቸው ድምጽ ሆኖ፣ አሁን በዚህ አጋጣሚ በጠቀሰችው በአንዳንድ ነገር በመሲ እስማማለሁ፣ ሁኔታዋ ስላናደደኝ ነው እና ድምጽ ሆኖ ትክክል ናት። በሚወድቁበት ሰዓት እውነት ነው፣ ብዙ አረብ ሀገር እንዳለችው ሞዴስ መግዣ በኪም ቤት ውስጥ ሆኖ ያጩ ብዙ የመዳም ቅመሞች አሉ። እውነት ብዙ ብዙ ከተናገረችውም ብዙን የተረዷት ነገር አለ። ሁኔታዋ ብቻ ስላናደደኝ አብሪሽ ብላ ለመጠራት እንኳን የሄደችበት መንገድ በጣም ይገርም ነበር። አብሪሽ ሲያወራ የምትስቅበት መንገድ እውነት ይደብራል። ነውር ነው ራሱ ላይሁን። ራሱ መሲ ተመልሰሹ ብታይ ይደብራል። አብሪሽ ለሰው ክብር ያለው ሰው ነው።